ዘንድሮ መቼም ስግጥ ፍምስ ብለዋል። አዶናይ በስግጥና ሆኗል ፍምስና። ዋው! በዓለም አንደኛ በሴቶች በኢትዮፕ እንዝህላን ኢትዮጵያውያን ነች ሆነችው ምክንያቱም ምን ብለን ምን ጀምረ ምን እንደምንጨርሱላ፣ ስንል ስንስቅ፣ ስንል ስንናደድ፣ በማያገባ ነው ስንል ብቻ። ለማንኛውም የቀሪ ትውልድ ስለሚያሳዝነን ነው እኛ እንዲህ የምንሆነው፣ እንጂ ምን ያገባል እንዴ? ለምን ከተመቻችው፣ አንዱን ወንድ ባለ ትዳር አይደለም የልጆች አባት አይደለም ለምን ደብል ሶስት አራት ሚስት አግብቶ በላዩ ላይ የኔ ነህ የኔ ነህ ብለው ለምን አይቦጫጨኩትም? ምን አገባንኛ ግን ቀሪው ትውልድ ያሳዝነናል። እንደነዚህ አይነች ሰገጤ የሆኑ ሰዎችን አምጥተን ዩቲዩብ ላይ አፈምሰናቸው ከዛን ትውልዶቻችን እንደነሱ የሚሆኑበት ጊዜ ያሳዝነኛል እንጂ ምን አገባን ከፈለጉ ለብቻ ለብቻ ሲለው አንድ ቀን አንዷ ጋር ሲለው አንድ ቀን አንዷ ጋር እያደረ ሲለው ከአንዷ ጋር እየዋለ፣ ያው በስግጥና አለ ፍምስና የሚመጣው። የቡታጅራ ሰገጤዎች የቡታጅራ ሰገጤዎች አስቸገሩን እኮ እንደው፣ ከተማ መተው አይናቸው ብልጭ አለ፣ አዲስ አበባ ገብተው ፍምስና አገኙ። እድሜ ላይ እድሜ ለየተምቢ እናቴ አሁን ከኛ በላይ ሰው የለም፣ ከተማውን ከኛ በላይ የሚያውቃት የለም፣ ሴቱን እንደኛ የሚያገላብጠው የለም አሉን እኮ በእናታቸው። የሚገርም እኮ ነው። ከዚህ በኋላ ከህይወታችን ውጪ ብለሻላል፣ ከህይወትሽ ወጥተናል። ዳግመኛ ግን እኛ ህይወት እንዳገብ ያልች ሰገጤ ሰገጤ ነሽ ነ አንቺ። እንደው ሲያዩሽ ቆንጆ ሲያዩሽ ምንም ያልጎደረሽ ትመስያለሽ ግን የማትረቢ እንስሳ መሆንሽን አወቀ። ቢያንስ ልጁን እንኳን እንዴ! እረ ያንቺ በጣም የተለየ ነው። አረ እናትዬ ቲክቶክ ላይ ይመላለሱታል እናትዬ ውሰጂ ውሰጂ። በቃ የእናንተ መልስ እኮ ፌስ ቱ ፌስ ባትገናኙ በራሱ በቃ በቲክቶክ ላይ እየተመላለሳችሁ እናቴ አስተምሩት ይሄን ምስኪን ትውልድ አስተምሩት። እናንተ ቢዝነስም ሰራችሁ፣ ድራማም ሰራችሁ፣ ሪያሊቲም ሆነ ላይፋችሁ፣ ምናችሁም አይመለከተ ነው። እኛም የምንጮኸው እኛም የምናብደው እንደምላችሁ ለትውልድ ለቀሪው ትውልድ እንደፈለጋችሁ ስሩ፣ ገንዘብ አግኙ፣ ተቀየሩ። በማንኛውም ገንዘብ በማንኛውም ስራ ሰርታችሁ ገንዘብ ማግኘት መቀየር፣ መለወጥ ትችላላችሁ ብሎ የዩቲዩብ ካምፓኒ ዘረጋልን። ለነዚህ ለትውልዶች ደግሞ ምን ሰርተን እንለወጥ ብለው ለሚሉት ለነሱ ደግሞ ምን እንጃ ማለት በጣም የሚገርም ነገር እኮ ነው። ግማሹ እናቴ ሳያረግዝ እርጉዝ ነኝ ብሎ የሰው ሕይወት ለመበጥበጥ የሰው እንደ ሞራል የሚባል የሌላችሁ ሞራል የሚባል የሌላችሁ እውነቱን እኮ ነው። አደና ያለው ስግጥ ፍምስ ብሏል። ስግጥ ፍምስ ስግጥጥ ብላችሁ ፈመሳችሁ። እናቴ እናንተ ሰግጣችሁ እኛንም ሰገጤ ልታደርጉን ተነሳችሁ። ወይኔ ወይኔ፣ ወይ አረብ ሀገር መሆን ለነገሩ እኛ አረብ ሀገር ያለን እንሻላለን እኮ፣ እጣቢያችንን አታክሉም፣ እጣቢያችንን ማለት ነው። እኛ አሉ አንዳንዶች አሉ የሚያሰድቡ የሰው ባል የቀሙ ቢሆንም፣ ግን እንደዚህ እንደናንተ ደግሞ አምጭው፣ ውሰጂው፣ መልሹው፣ ወሰጥቼሻለው፣ ለቅቄልሻለው፣ ከህይወቴ ውጭ የለም እኛ ጋር በቃ። እዚህ ዱባይ የሚያደርጉት ምንድነው? ወሰደች ወሰደች ነው በቃ። ከዛ ጥልል አርጋ ቤቷ ታስቀምጠዋለች። መመላለስ የለም ወላ ዩቱብ ላይ ወላ ቲክታክ ላይ ድብቅ ብላ ነው የምትቀመጠው። ያችው የተቀማችሁ ደግሞ አንድ ቀን ቪዲዮ ላይ ይዛ ትመጣለች ወቆ ትላለች። ከዛ በኋላ ትረሷል። እንደናንተ ቀን በቀን እየተመላለሱ አልፈልገውም፣ ውሰጅው፣ ልቀቂልኝ፣ ባሌ ውጪ፣ ከህይወቴ ውጣልኝ፣ ተወኝ እናትዬ እነጉድፈላነትይነት ማንሰማው የቃለት አወራወርኩ የለም። በናንተ የተነሳ ዛሬ ፈታ ብዬ እየሳኩኝ ነው ማውረው ምክንያቱም በጣም እየደጋገምኝ የማየው ቪዲዮ የነ ዳኒና ኤፍሱን ሜሮን ሜሮን ዛሬ ኤፍሱንን እዚህ ላይ ይዛ ነው። ለምን ደሻለ አዳሜ የውሸት ዲኤንኤ እያስመረመርሽ የውሸት አባት ነው እያልሽ የሰው አባት ላይ ትለጥፍ ያለሽ? ያ ዶክተሩና ሆስፒታሉ የሚከሰው የሚጠይቀው ያለ ምን አገባኝ ቢዝነስ ነው ይላል። ከዛ በኋላ አባት ምንም በማያውቀው ህይወቱ ይበጠበጣል። ልጅ ያለ አባቱ የእንጀራ አባት ሆኖ ልጁን ያሳድጋል። አሊያም ደግሞ ልጁ አባቱን እንዳጣ እንዲሁ ተንከራቶ ይቀራል። እና ወይዘሪት ፍሱን እኔ እኮ ሌላ ቦታ ላይ ተመርምሬ እኮ ልጄን ልጄ እኮ ጥሩ ነው። ስንት ተመርምሬ ይሄን ያላራዝመሽ ልጅቷን እንደ ሠራተኛ ገሽ እንዲንቃት አድርገሽ አስንቀሻት። የድፍረትሽ ጥግ ደግሞ ዛሬ መጣ። ይሄ እናቴ ቲማቲም መሰለ ፊቷ እኮ ቲማቲም፣ በዚህ ጋር እንደዚህ ቲማቲም ቀይናት። ለራሷ አንቺ ህፃን ነሽ አላት ዶክተሩ ራሱ ማለት ነው። አንቺ ህፃን ነሽ ገና ደፊት። ዶክተር እንዴት ሆነው እንዲህ ኔ ልጅን ምናምን። ይሄማ ማ ትክክል አለ። ምን የራሴ ሌላ ቦታ መርምር አለ። ምርጥ ሰገጤዎችን አግኝታቸዋል አንዳንድ እንደው ትንሽ ሰለጠርን የምትባሉ ከተማ ውስጥ ተወልዳችሁ ያደጋችሁ እንደዚህ ች አይነት ሰገጤዎች ደግሞ ሲጫወትባችሁ ያናድዳል፣ ያናድዳል። እና እርጉዝ ነኝ በተአምር እንቧ ከረዮ እናቴ። ያማረኝ ዛሬ እንዲህ ነው ያማረኝ። ተንበላጠጠችባቸው እናቴ ተራገጠችባቸው እንጂ እንደ እንቁላል አደረጋት እኮ ዳኒ፣ እንደ እንቁላል እውነትም፣ ልጅ በጣም ይወዳል ማለት ነው። እንግዲህ አሁን አንዷ ጠጋትልና ደግሞ ወይ የምሬ ያስረግዝና አርግዛ ከች ትላል። ያው መቼም የለመደ እግር ከሄደ እኮ ዝም ብሎ መሄድ ነው በቃ። እቺ ጅል ጽጌ ያለች ደግሞ ነገ ዳኒ ሚባል ደግሞ ረወጣ ዳኒ ምን ሆነ ብላ ሰፍ ብላ ደግሞ ትሄዳለች። መቼም ጅልና ጽጌ፣ ጽጌ ደግሞ እንደው ከተማ ተወልደሽ አድገሽ፣ እንደው አትጃጃይ፣ በቃ እርግፍ አድርገሽ ተይዋ። የልጅነት ጓደኛ የእድሜን የጨረስኩበት ብሎ አማርኛ የለም እንዴ? ሞራሯን አትዝጉት እንጂ እሱ ከማንም ጋር እግሩን እየሰጠ ከማንም ጋር አንሶላ እየተጋፈፈ እንደገና ደግሞ እንዴ በሽታ የሚባል ነገር እኮ አለ። በሽታ ያመጣባታል። ኤች አይቪ ብቻ አይደለም በሽታ ብዙ አይነት በሽታዎች አሉ። አባለ ዘር በሽታዎች፣ ጨጥ በሽታዎች አሉ። ከማንም ጋር እየተጋደማችሁ እንደገና መታችሁ ደግሞ ይችኛዋን ለማቆሸሽ አትሞክሩ። በቃ እዛው በጸበላችሁ እንደ የምን መዝረክረክ የም መርመጥመጥ ነው እዛም እዚህም መርመጥመጥ። በቃ ኤች አይ ቪ እንዳይዛችሁ ትጠነቀቃላችሁ በእናንተ ቤት ኤች አይ ቪ ብቻ ነው። በላብ ስንት አይነት የሚመጣ በሽታ አለ፣ ስንት አይነት የሚይዘው በሽታ አለ። ያንን ፈጽሞ አይታያችሁም። በቃ ስሜታችሁን እና ፍላጎታችሁን ብቻ ማስደሰት ነው እናንተ የምትፈልጉት። እና ጽጌ አርፈሽ በአደብ ይዘሽ ብትቀመጭ ይሻልሻል። በጣም ኩርት ዝንጥ ብለሽ በእናትሽ ቢጤሽን አታጭ። መር ደግሞ አንቺን ምንም ብታርጊ ምንም ብትወኝ እኮ የሚያምርብሽ ምርጥ ሴት እኮ ነሽ። አይገርምሽም? ብትስቂ፣ ብታብጂ፣ ብትጨፍሪ፣ ረቃንሽን ብትሄጂ ለብሰሽ ብትሄጂ፣ ጆንያ ብትለብሺ፣ ቁርባት ብትለብሺ፣ ምንም ብትናገሪ፣ ምንም ብትወኝ የሚያምርብሽ እኮ ነሽ። በእናትሽ ጽጉ እንዲህ ከነዚህ ከዚች ከረከሰች ሴት ጋር እንደዚህ ከፍ ዝቅ ጭራሽ ሰራተኝነትም ሲበዛ ሰራተኝነት የተመረጣችሁ ሴቶች ዛሬ የታባት አንገጣኔ አወለቀቻት እኮ የታባሽ አንቺ ነሽ በለብሰ ስጋቸው የተጫወተሽባቸው እስኪ ዛሬ ዳኒ ያስጥልሻ፣ ዳኒ ያስጥልሻ። ያንን ልቅ አፍ አፍ ወንድምሽን ደግሞ እስኪ ወንድ ነው መጥቶ ይናገራቸዋ። ሱሪ ለብሷል አለ ጠብ ግፍ አድርገው ነው። ከአጠጋው የሚያሳድኑ ያም ያንቺ ያጨብጫቢ የዳኒ ጓደኛ ነበረ። እስኪ ይምጣሱ እስቲ ያስጥሩሻ። አሁን ትላንትና እርጉዝ ናት ብለው አትንኳት፣ አትድረሱባት፣ እንዲህ አታርጓት ሲሏት የነበሩ ዛሬ እርግዝና የለም ወፍ እርግዝና ዜሮ። ታባሽ መቼም አታረግዥም። ደግሞ አንቺ ማናባሽ ያዝረግዝሻል። ሚዲያ ላይ እንደሆነ ተዝረክርከሻል። ለነገሩ የአሁኑ ወንዶች ስፔሻል ሚዲያ ላይ የምናያቸው አንዳንድ ወንዶች የተከፈተ ሴት በቃ ወዲያውኑ የሚጠይቁት በቃ ይሄኔ እኮ አንዱ እናቴ ቀልቡን ጥሎባታል። እኔ ወድጄሻለሁ አፍቅሬሻለሁ ብሎ ቀልቡን ጥሎባታል። አንድ የለዳኒ እግር ከፍታ ሰጥተዋለች። በቃ እኔን ብጠይቃት እሺ ትለኛለች ወዲያውኑ እንትን እናደረጋለን ከዛን ተተረዋታል። በቃ እንደዚህ ናቸው። ህጌን አሳልፌ የሰጠሁ ማንነቴን አሳልፌ የሰጠሁ ጀብዶ የሰሩ ይመስላቸዋል። እኔ ስለውል ሞድ ስለማፈቅር ነው። ከዛ በኋላ ደግሞ እንዴት እንዲታደርገኛለን እንዲትሆናለን፣ እግርሽን ቢልሻ እንዲህ ነው። እያየናችሁ ያለ ነው እና ወይዘሪት ሄርሜላ ዳግመኛ ጠገባችን እንዳደርሽ ያለቻ አው ረገረጋትኩ። አረ የነዚህን ሁለቱን ሴቶች እንደው መጨረሻ ነው ማየት የምናፍቀው በቃ። አብርሃም ውጣ ከመካከላቸው፣ ሁለቱንም ተዋቸው በቃ እግዚአብሔርን ሩታን ትተካ አንተ ከሄርሜላ ጋር ከገጠን ህይወትክ ይበልጥ ነው የሚርከሰከሰው ማለት ነው። ይበልጥ ይበልጥ ነው የሚወድቀው ምክንያቱም ቤተሰብ ይጠላካል። ከብሩክና ከማን ነው ስሙ ከአቤላ ውጪ አንተን በሄርሜላ የደገፈክ ማንም የለም፣ የሚለም ይሄ የታወቀ ነገር ነው። ጓደኞቹ በሙሉ ይጠሏዋል። አንተ እውነት ከሄርሜላ ጋር ግንኙነት ብትጀምር ማለት ነው ይሄ ሀቅ ነገር ምክንያቱም ብዙዎች እንትን ብለው ቃል ትላንትና ምን ስታደርግ የነበረችዋ ዛሬ መታ ውጭ ልኝ አልኩኝ። ወጣው ሊ በመሃል ስሜን ጠራ። በመሃል ስምሽ የተጠራው እኮ ሩታ ወልዳ ወቤቷ እኮ ተኝታ። አንቺ የድፍረትሽ ጥግ ከሄድ ነገ ለሚሄድ ሰው እንዴ፣ የተናገርሽውን የምታውቂ አይመስለኝም። ሰክረሽ ይሆን? እዛ ጋር የተናገርሽ ጠጥተሽ ይሆን? ያ ራስሽን አስረሽ ምናምን ሆስፒታል እንዳለ ሲያስመልሰሽ ምናምን የነበረው ሰክረሽ ይሆን? በስካር መንፈስ ሲሆን ያን ቃል የተናገርሽው፣ እስኪ ዞር ብለሽ የሰራሽውን ቪዲዮ ደግሞ ተመልከች፣ በራስሽ ላይ የተለቀቀውን ማለት ምናልባት ዞር ብሎብሽ ከሆነ የተናገርሽው ንግግር በዚህ ልክ አቤት እግዚኦ እግዚኦ እግዚኦ። ነገ እናንተን መጨረሻ እንደው አይቼ። ምን አገባን እኛ እንዴ ምን አገባን? ምን አናድደኝ እንዴ እኔ ማለት እኔ በቃ እንደ ሴት ያናድዳል። ያ እንደ እናት ደግሞ ያቺ ሴት እዛጋ ስንት ላይፍ ምስቅልቅል ወጥቶባት እቺ በመሀል መታ እንዲህ ስታደርግ ያናድዳል። ግን መጨረሻው ቢያምር ነበር መጨረሻው አላማረም። በቃ እዚህ ድረስ ነበረ? እንዴ ሴትዮ፣ እርግዝና ሳይ በስርዓት የእርጉዝ እናት እንትን ሳትታወቅ ወለደች። ከአራስ ቤት የሆነች ማን የምትባል ልጅ አለች፣ ባለፈው ሰርጓ ላይ የተንቢ ሚዜ ነበረችው ማለት ነው። የሷ ሚዛይው ታጅራለች ናት እና እኔ ምለው እርግዝና እንዴ ቻልሽ? ማን ነው ወልደ ሻራስ ቤት እንዴ ቻልሽ? ውጥር ውጥር ብላ እናቴ። መቼም የዘመኑ ሴቶች ካረገዙ በቃ በተለይማ እውቅና ካለ እናቴ፣ እኛ አርቲስቶች እንኳን እንደዚህ ባረገዙ በ15 ቀን አይደለም በወር እንኳን ውጭ ላይ ተናቸው አናውቅም። እናቴ ሩታ በሳምንቷ ቅልብጭ ብላ ቆማ ነው እናቴ ወጥታ ገብታ ጎንበስ ቀና ብላ የምታስተናግደው በነገራችን ላይ ኖርማል ነው መሰለኝ። ወለደች ወላ ስቲ ሹላ አልተደረገችም መሰለኝ። አማጠች ወለደች በቃ። ቢሆንም እኮ ግን ከባድ ነው፣ ከባድ ነው በጣም። ይሄ በአራስ ቤት የገባ ነፋስ መውጫውም ከባድ ነው እና አንድ አይነቶች የቡታጅራ ልጆች በቃ፣ በአብርሃምና በሩታ ተጀመረ ፍቅር። አፈቀድኩ አበድኩልህ፣ የኔ ካልሆንክ፣ የኔ ካልሆንክ መያን ይጠጣለው ከዛ አመት ድረስ ይቆያሉ። ከዛ ይለያያሉ። ቀጠለ ማርክ ከህይወቴ ውጭልኝ አለ። የሰጠችውን የአንገት ስጦታ መጣና ሰታ ባይዘው ያንቺ ነሽ ቤዝ ያስለመድሽው ድሮ ታስታውሻለሽ፣ የሆነ ጊዜ ላይ ተጣልታችሁ ምናምን። ግብድ ይያሻንጉልሽ ጾታ ሙላ ነው ተሽ ማለት ነው የጅልነታችሁ ጥግ። ገንዘብ ለማግኘት ይህ ሁሉ ስንት መስራትና ገንዘብ የምታገኙበት ዘዴ እያላችሁ? አይዶማለት ይህን ያህል ሞራል ኖሯቸው ይህን ያህል ልብ ኖሯቸው ሚዲያ ላይ የረከሰ ስራ ሰርተው ገንዘብ የሚያገኙ ከሆነ እኛ ለምንድን ነው እነሱን ተናግረን፣ ተቆጥተን፣ ጮኸን፣ ተጫጩኸን፣ ስቀን፣ ተሳስቀን ስንሰራ ለምንድን ነው ሳብስክራይብ፣ ላይክ፣ ሼር የማታደርጉኝ? አበረታቱኝ በቃ። የማህል ቤት ሰላም ማላልኳችሁ፣ አበረታቱኝ፣ አሳድጉኝ። ቪዲዮ የሙሉን ጨርሳችሁ እዩልኝ። ሳቅ በሳቅ ለሃ ነው። እናቴ ምን አገባል። በቃ አሁን ነገ ደሞ ቃርታ እዛ ቁጭ ብላለች። አብርሃም ደግሞ ምርጥ ሮማንቲክ ይሰራል። ወይቺ ሄርሜላ ሮማንቲክ ትሰራና ናት ምርጥ ናይት ክለብ ታዘጋጅለታለች፣ መኖሪያ ቤቷ ከዛን፣ እዛ ታሰክረዋለች። ከዛም በኋላ ነው የዘመኑ መቼም። ድሮ ወንዶች ነበሩ የሚደፍረው፣ ዛሬ ሴቶች ናቸው እየደፈሩ ያሉት። ተዳፍረዋለች። እና ኤኒዌይስ ወይ ስግጥ ወይ ፍምስ ብለዋል። ሰግጡ ፈምሱ። ለማንኛውም አመሰግናለሁ እስካሁን ስለተከታተላችሁኝ። ግን ሰብስክራይባችሁ አይለይም፣ ፕሊዝ አበረታችሁ፣ ሰላም አድርጉ።